ሁናሽ በቃ እሺ፣ እዛ እሱ ጋ ሄደን ልጆቹን ል እናስጠራቸዋለን እናስጠራዋለን። ለምን እባክህን፣ ለምን በሚል ጥያቄ ጭንቅላቴ ሊፈነዳ ነው። የሆነ ነገር በለኝለ አላም ነህ? እሺ ምን አጠፋው? ያጎደልኩት ነገር ካለ ንገረኝ። ልብሽን ስለሰበርኩት በጣም ይቅርታ። የእኔ ንጉሥ እስኪ ቀና ብለህ መልስልኝ። ምን አጠፋው? ጨካኝነህ አፋክሽ ከዚህ በኋላ ልትተገኘ እንደተወክር ሰይጣን የሰይጣን ቁራል እኔ ቆንጆ፣ በእናትሽ አታልቅሽኝ። ቆይ ምን አድርጌ ነው ልቡን እንደዚህ ያደነደነብኝ? አንቺ ምንም አላጠፋሽም። ሰው ልጅ ጎበዝ ታውን አይደለህ እንዴ? አድርገሽኝ ነገር እንዳለ አደረግኩልሽ እንዴ? አትሳሳት፣ ገና ተጀመረ እንጂ አላለቀም። ቆይ ምንድን ነው የምትይኝ? ከእህትሽ ህይወት ውጣልሽም፣ ወጣው። ከዚህ በላይ ምንድን ነው የምትፈልጊው? እህቴን አታለክ። እንዲሁ በቀላሉ ለጥያቄዎቿ መልስ ሳታገኝ የምትሆን ነው የሚመስለው። ስለዚህ ሌላ ፍቅረኛ መያዝ አለበ። በጣም ነው የምትቀልጂው። ቆይ እኔ ፍቅረኛ ከየት ነው የማመጣልሽ? እኔ አዘጋጃለሁ። አንተ ደግሞ ትተውናለህ። እህቴ ተስፋ ቆርጣ እስክትተውክ ድረስ ብቻ ቆይ። ግን የምር ግን አንቺና ትርታ ከአንድ ማህጸን ውስጥ ነው የመጣችሁት? አሁን ወሬ አልፈልግም። በደንብ ተዘጋጅ፣ ተጠብቅ።

ናቲ እንዳዘንሽብኝ ና እንዳፈርሽብኝ እኮ በደንብ አርግ ያውቃለሁ። ብቻሽን በውስጥ ሻትብ ሰልሰይብኝ የኔ ልጅ ቢሆን እንድኝ እኮ ኑሮሽን ትዳርሽን ወልድሽ ደግሞ ልጅሽን ባይኮን ደስ ይለኛል። ግን ደግሞ ፈጣሪ የፈቀደው ነው። ቆይ ቆይሺ ግርማ በእኔ ላይ ከተቀየረ ማን ሊታመን ነው? ቆይ የኔ ልጅ እሱም እኮ ምክንያት ሊኖሩ ይችላል። ያለዛ እንዴት እንደ አንቺ መወደድ የምትችለው ልጅ እንደዚህ ሊያደርግ ይችላል? ምን ምክንያት ያለው ራሱ እኮ አይመስለኝም። ሊያናግረኝ እንኳን ፈቃደኛ አይደለም እኮ እናቴ። ይሁን ልጄ፣ ተመስገን በይ። እኔ ምንም ነገር አልተከፋውም። ደግሞስ ማን ያውቃል? ፈጣሪ ከእሱ የተሻለውን እኮ ሊሰጥሽ ሊሆን ይችላል። እናቴ ግን እኮ በጣም ነው የምወደው። እሱን ስለ ማግባት ሳስብ እኮ ነው ለአመታት የአረብ ሀገር ኑሮዬን ጨርሼ የመጣሁት። የኔ ልጅ ሰው እኮ ሁልጊዜ የፈለገውን ሁሉ አያገኝም። አንዳንዴ ከፈለግነው ይልቅ ፈጣሪ የሚያስፈልገንን ሊሰጠን ሲል ደግሞ እንደዚህ ነው። ግን እኮ ግን ማን ወደዋለሁ እናቴ። በቀሽ ትርታ፣ አሁን ረግጦች ሊሄደ ሰው እንደዚህ ስትሆኝ ማየት አልፈልግም። አንቺ ማለት እኮ እንኳን ለራስሽ ቀርቶ ለእኔ እየተረፍሽ ልጅ እኮ ነሽ። እንደ ስትሆኝ ማየት አልፈልግም። እኔ ግን እኮ ይኸውልሽ ልጄ ከደሳሳ ጎጆ ያውጥትሽ ለስ አድርሰሽኛል እኮ። ይኸውልሽ ልጄ ሄሩትም ብትሆን ሳታገባ ጓደኛ ሳትይዝ በትምህርቱ አቅርተታ እድሜዋን ሁሉ ገፍታ ለዚህ ደርሳለች። ልጆቼ አሁን ግን ማናችሁም ተስፋ እንድትቆርጡ አልፈልግም። የሄሩት ጉዳይም እንደሚስ እባክሽን ነው የሚለች። እንደዚህ አትበይ። እህትሽን አስተምረሽ እኔ ከዛ ደሳሳ ጎጆ ውስጥ

ይሻላል። አሁን እቤት ድካ ከየት እየመጣሽ ነው ግን በዚህ በጠዋት? ቤት ውስጥ የተፈጠረውን ነገር መቼም ታውቀዋለህ። ሰፈሩ ሁሉ የሚያወራው ስለ እሱ ነው። ትንሽ ስለ ተጨናነኩ አየር ልመቀምሊያክል ሮጥ ሮጥ ልበል ብዬ ነው። በጣም ያሳዝናል። በጣም ነው የሚገርመው። እኔ የምልሽ ግን ኤርፖርት ባለፈው ልንቀበላችሁ ስንመጣ በሰርጉ ማግስት እመለሳለሁ አልሽም ነበር እንዴ? እውነት እንደዛ ነበር ቅ ግን ምን ላድርግ የትርታን ነገር ለዚህ ቶ መሄድ አልመል ዋው ለጓደኛሽ ይህን ያህል ማሰብሽ በጣም ነው የሚገርመው። ግን እኮ ሂሮትም አለችላት አይደል እንዴ? ሂሮቴ ትንሽ በባህሪዋ ችኩል ናት እንጂ ማለች እኔማ ስለዛ ጅል ተግባር ስሰማ በጣም ነበር ያዘንኩት። ትርታን የመሰለሽ ልጅ እንደዚህ ያደርጋል? በጣም እኮ ነው የሚያናደው። ከምንም በላይ ደግሞ ምንም ምክንያት አለመስጠት እኮ ነው ግራ የሚያጋባው። ለዚህ ተግባርማ ምን አይነት ምክንያት ይኖረዋል ብለሽ ነው? በጣም ነው የሚገርመው። በህይወቷ ውስጥ በጣም ማትረሰውን ነገር ነው የጻፈባት። በጣም አንጀቴን እኮ ነው የበላችው። ቀን ከሌት ነበርኩ እሱ ነው የምጠራው እሱ ግን እንደዚ ያደረገት ጥቅመኛ ጠቅመኛ እንደነበር እንዲሁ ገና ሳይሆን በጣም ነው የጠረጠርኩትኝ ግን እንዲህ ነው ብዬ ለመናገር ትንሽ ድፍረቱም ስላጣው ነው። እንደዛ እንኳን አይመስለኝም ማለት ስባሪ ሳንቲም እንኳን ከእሷ አለክ እኔ እንጃ። ብቻ ግን ብዙም ደስ አላለኝም። ዋናው የእሷ መጠንከር ነው፣ ሌላው ነገር ምንም አያሳስብም እውነት እኔ የምቺ ሳምንት እንጂ ከዛ በኋላ እንኳን መመለስ አይቀርም። ብቻ እስካለሽ ድረስ ጠብቂያት። ምን ያክል እንደምወዳት መቼ ሳልነግርሽ አይቀርም አይደል? ለእሷ ስሜት እንደነበረ ያውቃለሁ። ማለቴ አጫውተኛለች ከዚህ በፊት ግን ደግሞ እሱ ያለፈ ታሪክ መስሎኝ ነበር። ትርታ እልኸኛ ሴት ናት። ነገሮቹን በራሷ አንግል ብቻ ነው ማስተካከል የምንፈልገው እኔማ አብረን እየሮኑ ነገሮችን እንድናስተካክል ጠይት ጠይቂያት ነበረ። ነገሮችን በራሷ ማድረግ ነው የምትወዱ፣ ግን ደግሞ ከግርማ በኋላ ራሷን የሆነ ነገር እንዳታደርግ ፈራሉ። ኖ እንደዛ ማድረግ እንደሌለባት ማን ንገሪያት። እሷ ብቻ ሺ ትበል እንጂ፣ አሁንም እኮ አንደላቄ ማኖር እኮ አላቀተኝ። ችግሩ እኮ ትዳር የማጣት ሳይሆን ግርማን የማጣት ነው። አሁን እሺ፣ እኔንም አድርሰኝና አንተም ወደ ጉዳይ ትሄዳለህ። እና አብረን እንሄዳ ታዲያ ወደ ዛማኮምሽ ቡና ጠጣ ምናምን እንኳን አይባልም። በዙ አጋጣሚ ለዚህ ሆኑ። ሂጅ፣ ኃይል በላት። እሺ፣ እንሄድ በቃ። እንዴ ሶል፣ እንዴት ነው ሰላም ነው? እንዴት ናችሁ? ትርታ፣ እንዴት ነሽ? ደህና ነኝ ይመስገን፣ ሶልዬ፣ ስራ፣ ጤንነት እንዴት ነው? ደህና ነኝ። እንዴት ናችሁ? ትርታ፣ ሰላም ነው። አለ ፈጣሪ ይመስገን፣ ደህና ነኝ። እድሜ ለግርማ ይገርምሻል፣ የተፈጠረውን ስሰማ በጣም ነበር ያዘንኩትኝ። ሲጀመር እኮ ልጁ ለአንቺ የሚገባ ልጅም አይደለም። ነው ብለህ ነው? ሶል ብቻ ያው ሁሉም ነገር ግራ እንደገባኝ አለው። እንዳለው ይሁን ለመልካም ነው። ያው የተሻለ ወዳንቺ ይመጣ ይሆናል። ያው ዙሪያሽን በደንብ ማየት ነው። እሱ መቼ አሳሰበኝ ብለህ ነው? የእናቴ ሐዘንና ጭንቀት ነው እንጂ ያው ነቃ ብለሽ ወይ በአመት ብቺ ደግሞ በወሩ አንዱን አግብቶ መቀመጥ ነው የመፍሰስ ነው ትርታዬ የኔ ቆንጆ፣ አይ ለጨዋታ ነው። ለሁሉም ነገር ጊዜ አለው። ግርማን ለማናደድ ብላ እናቷንም ለማስደሰት ብላ ያለውን ነገር ውስጥ መግባት የለባትም። ይሄ እኮ ቀልድ አይደለም። ይሁን እንግዲህ እንዳላችሁ። እኔ የስራ ስብሰባ ስላለብኝ ልሂድ፣ እየመጣሁ ጠይቂሻ። ቆይን እሸኝሀለሁ። መጣው ሰሚኛለሁ። ቅድም ያለው የምሩ ነው። ምን ያህል አስፈላጊና ተፈላጊ ሰው ሞሽ ማሳየት አለብሽ። እቃ እቃ ጨዋታ እኮ አይደለም። የሚያስኩት ይሩት ነው ወይስ እኔ መጎዳት ለእናንተ ቀልድ ነው? እስኪ አሁን እሺ፣ ቆይ፣ ልጅ እጅ ይቆማል። ሲመጣ ማለት ሰለሞን፣ ምን ማለት ነው? እኔ በስንት ነገር ያስተካከልኩትን ነገር አንተ እንዴት ታበላሽብኝ ነው እንዴ? አልገባኝም። ምንድነው ያበላሽሁት? እንዴ ነሽ ለማለት መምጣቴ ነው? ያውም እኮ በአጋጣሚ እኮ ነው የመጣሁት። ቢገባ ከእኔም ማደርጎ ላንተ ነበር። ቆይ ደግሞ ምን ጥያቄ ነው የምትጠይቃት? አገባሽ ወለድሽ ምናምን የምትላት ተሳሳትኩኝ እንዴ? ከዛ ከረፈፍና ጅላጅል ጋር ከምታለቃቀስ ብዬ እኮ ነው። አንቺም እኮ እንዴት አድርጌ አንደላቂያት እንደማኖራት ስለምታውቂ መሰለኝ ሥርዓት ይኑሩ ሰለሞን። ገና እጅ ውስጥ እሳት ገባ። እንደዚህ መኮፈስ ምን ይሉታል? ሰማሽ፣ እኛ አይደለ። ከዚህ በኋላ እንደዚህ ጮክ ብለሽ እንዳታወሪኝ እሺ። ደሞ ይሄን ሁሉ ያረግሽው ለኔ ብለሽ እንዳልሆነ ጠንቅቄ አውቀዋለሁ። እና ለማን ብዬ ነው እህቴ እንዳታገባ ያደረኩት እና እናቴን ሰው ፊት ያዋረድኳት? ለራስሽ ብለሽ ነዋ። አንቺን እኮ አሳምሬ ነው ማቅሽ። እሰጥሻለሁ ያልኩሽን ገንዘብ ፈልገሽና ያው ቅናት ስላለብሽ ነው ቅናት ማን ነው የሚቀነው ለነገሩ እውነት ነው እኔ እርሜን በትምህርት ጨረሱ እሷ ደግሞ ቤት ሀብት ብዙ ነገር አተረፈች ያ ታዲያ ቅናት ማለት ነው እና ምንድን ነው ምቀኝነት ነው ወይስ ሌላ ስማለሁ ሰማኛለህ ሰለሞን ከዚህ በኋላ በእንደዚህ አይነት አማርኛ እንድታወረኝ አልፈቅድልህም ስርዓት ይኑረው እንግዲያውስ አንቺም እንደዚህ ሆነሽ እንዳታወረኝ እሺ ምዬ እንዴት ነሽ ምን ላግዝ ምንም አያስፈልግም ትርታ የተኝታ ነው እንዴ አረ ምንም አልተሸገርኩም እናቴ እኔም በሆን እኮ ነገር እንደዚህ አይነት ነገር ሊያጋጥመኝ ይችላል ማን ያውቃል በጣም ነው ያሳዘነች እውነት ነው የሴት ልጅ ፈተናዋ ብዙ ነው የትርታ ነገር ግን በጣም አሳስቦኛል ፈጣሪ ከ እንደዚህ ያለ ነገር ይጠብቅሽ ከቤት እንዳትወጣ በራስ መተማመኗን ነፃነቷን ሁሉ ነገር ነጠቃት ልጄን አውቃታለሁ። የልጅ ብስል በጣም ብርቱ ናት። ትንሽ ጊዜ ቢፈጅባት ነው እንጂ ሁሉ ነገር ይስተካከላል። ለሰርጓጓጉታ ከአመታት በፊት የመረጠችው ቤሎ አሁን ላይ ነው ስትጠላው። ለእኔና ለሰው ሀገር ላሉ ትቶች አሁን ስፈራው እሱ እንኳን ልቦኝ ህንፃ እንጂ እንደዚህ ነው ብለሽ መጠበቂያው ነገር አይደለም። እዚህም ቢሆን እንኳ አይቀርም። ፈጣሪ ይጠብቃል እንጂ። ይሁን አክስቴ እኔ ለትርታው ጓደኛ ብቻ ነኝ። ምናልባት ይህን ነገር መናገር ትክክል ላይሆን ይችላል። ምን ነው ችግር አለ እንዴ? ምንም ችግር የለም። ግን ደግሞ ትርታ ግርማን ለማስቀናት ብላ የተሳሳተ ነገር ውስጥ እንዳትገባ ነው የምፈራው። ሂሩትም ብትሆን ከዚህ ነገር የምትከለክላት አይደለችም? እንዲማ ይሆን ድጋሚ በቁሜ ልትቀብሪ ፈልጋ ካልሆነ በስተቀር እሱማ ልክ ነሽ። ግን አሁን ባለችበት ሁኔታ እሷን በምታስብበት መልኩ ማሰብ መቻል አለብን። እኛ አልተኛው ምን እንቅልፍ አለኝ ብለሽ ነው? ጭንቅላት እየተረበሸ ነው። ምንም ተረጋግቼ መቀመጥ አልቻልኩም። ሁሉም ስሜት ጊዜያዊ ነው፣ ግን ደግሞ ሕመምሽና መከፋትሽ ለሌላ ሰው ማሳየት የለብሽም። ከማን ነው መሚን የምደብቀው? ግርማኩ ባሌ ሊሆን የነበረ ሰው ነው፣ እሱ ከሁሉ ነገሬን ያውቃል። ግን ደሞ አሁን ባልሽ አይደለም። ሚረዳሽማ ቢሆን ይሄ ሁሉ ስቃይ እንድታሳልፊ ባላደረገ ነበር። ቆይ ምን አድግ ያልሽኝ ነው? ለእኔ ከሁሉም ነገር ከባድ ነው። ለነገሩ በእኔ ቦታ እስካሎሽ ድረስ ምንም አይገባሽም። እረዳሻለሁ እቴ፣ ግን ደሞ ላንቺ ስለ ትዳር መንከር አልችልም። እንኳን ትዳር ፍቅረኛ እንኳን አልነበረኝም። እንደዛ እኮ ለማለት ፈልጌ አይደለም። ግን ደግሞ ህመሜንም ችግሬንም መረዳት የምችው በእኔ ቦታ ስቶኝ ነው። እኔ ማ ድክመትሽና ውድቀትሽን አታሳዩ ነው ምልሽ። አንቺን ብትሆኝ ደግሞ የተሻለና ጥሩ ሰው እንደሚገባሽ ማሳየት ነው ያለብሽ። አሁንም የቅድሙን ሀሳብ እያስብሽ ብቻ እንዳይሆነቴ። ምን ችግር አለው? ለማስቀናት ያልኩ ነው። ምናልባት ደግሞ አንቺ ሌላ ሰው እንደምታገኝ ሲያቅ ተጸጸቶ ይቅርታ አርጊልኝ ብሎ መቶ ሊጠይቅሽ ይችላል። በዛ ሁሉ ሰው ፊት ከሰባበረኝና ካዋረደኝ በኋላ ምንስ ቢል ምን ያደርግልኛል? ነቃ ብለሽ ምን ያህል ጠንካራና ብርቱ ሴት እንዳመለጠው ልታሳዩ ይገባል። እንደምትወያየት የበቀል አቅም ቢኖረኝ ኖሮ ደስ ይለኝ ነበር ግን እሱም ማድረግ አልችልም። ትንሽ ለረጋጋና ወደ መጣሁበት እመለሳለሁ። ወዴት? ወደ አረቡ ሀገር። ቆይ አንቺ ሊለው ይቅር ማሚ እንኳን አታሳዝንሽም። ከስንት ዓመት በኋላ መተሽ ወር እንኳን ሳይሆንሽ ልሂድ ብለሽ ስታወሪ ትንሽ እንኳን አይደብርሽም? ሌሎይ ይቅር ለማሚ እንኳን አታስብም እንዴ? ለኔም ቢሆን የተፈጠረውን ነገር ሰው ቢረሳልኝ ነው የሚሻለው እንጂ ከሰፈሩ ጋር መቀላቀል አልችልም። ምን ሰው እኮ ገና በአንድ ሳምንት ነው የሚረሳ። አንቺ ደግሞ ቀልጠፍ ብለሽ አንዱን ባለሀብት አግተሽ ማሳየት ነው። እንደዛ ባረግ እንኳን ለመኖርም መሳቀቅ ነው የሚሆንብኝ። እሺ ሁሉንም ተይው። ማን ነው ያ ደግሞ ግርማ የሚባለው? ተጸጽቶ አብረን እንመለስ ካለሽ ከዛ በኋላ ያለው ነገር ታስተካክያለሽ። ኡፍ እባክሽ እህቴ ተይ። እስኪ እንደዚያ የሚሆን ይመስልሻል? ግን እንዴት? ቆይ እሱ ቀናል ነው፣ ከሌላ ሰው ጋር ከሆነች ማሳየት፣ እሱ ደግሞ ሌላ አማራጭ እንዳለ ሲያግ ተጸጽቶ መቶ እግር ስር ተደፍቶ ይቅርታ ጠይቆ ይገኝልሻል። ያንን ደግሞ ለማድረግ እሱን ይረዳል። ይህ ነገር ሁኑብኝ እንጂ ይህ ነገር ለትርታ እንደማይገባት አቃለ እንጌታ አንገቱን አስደፋ፣ ልቧን ሰበረ።

ጂምቡ ስለሰራቱ። ቆይ አንተ ልጅ ምን እያደረግክ ነው? ያለው ምን እየወክን? አንተ ሰውዬ፣ ቆይ አንተ የሄሩት ጓደኛ አልነበርክ እንዴ?